ባለፉት ቀናቶች በነበረኝ የጤና እክል ተጨንቃችሁ ከሁሉም ዓለም ዱዓ ስታደረጉ መልእክቶቻችሁን ስታስተላልፉ የነበራችሁ ነው። ዛሬ በአላህ ሰላም ለምስክናችሁ ወዳለሁ። አልሐምዱሊላህ ከሆስፒታል ወጥቼ ዛሬ በተሻለ ጤንነት ላይ እገኛለሁ። አስደሳች መረጃ ውዶችዬ፣ ኡስታዝ አበበክር አህመድ ታሞ ጠቢብ ሆስፒታል መተኛቱን ሁላችንም ሰምተን ሁላችንንም ጭንቀት ላይ ነበርን። ሁላችንም ለሱ ዱዓ እያደረግን ነበረ። ያረቢ ኡስታዛችንን አለሀፍ ያደርግልን ብልን ብዙዎቻችን ጭንቀት ውስጥ ነበርን። ዛሬ ደግሞ አልሐምዱላህ ረብልዓለሚን ከሆስፒታል ወጥቶ ቤቱ ላይ አርፎ መልእክት አስተላልፈዋል። ያንን መልእክት ወደ እናንተ እ አሰላሙ አሌይኩም ወረህመቱላህ ወበረካቱ ውድና የተከብራችሁ ውድ ተመልካቾች እንዴት ናችሁ? እንደምንቆያችሁ ከኔ ጋ ሁል ሰላም ነው አልሐምዱላ። እንግዲህ መግቢያ ላይ ቀንጨብ አድርጌ እንዳልኳችሁ ኡስታዝ አቡበከር አህመድ በጠና ታሞ ኢትዮ ጠቢብ ሆስፒታል መኖሩን ሁላችንም እዛጋ ሕክምና ሲከታተል እንደነበረ ሁላችንም የምናቀው ጉዳይ ነበረው ሁላችንም ድዋ ስናደርግለት ሁላችንም እኛ ብቻ ሳይሆን እኛ ሙስሊሞች ብቻ ሳይሆን ነን ሙስሊሞች ጭምር አባታችን አላህ አፊያ ያደርግህ ለእኛም ጭምር አባት ነክ ለእኛም ጭምር ብዙ ነገር የምታደርግልን ከእናንተ ብዙ የተማርን ነክና አላህ አላህ ዓፊያ ያደርግህ ፈጣሪ ማረህ ብሎ ብዙዎቻቸው ድዋ ሲያደርጉለት ነበርና፣ አልሐምዱላህ ረብል ዓለሚን። አሁን ኡስታዝ አቡበክር አህመድ በጤና እክል ምክንያት ያው ኢትዮ ጥበብ ሆስፒታል መኖሩን ሁላችን የምናውቃለን። ህክምና እዛተኝቶ ተኝቶ ሲከታተል መቆዩንም ሁላችን የምናውቀው ነገር ነው። እና ደግሞ ያስተላለፈውን መልእክት ቀንጨብ አርጌ ልንገራችሁና ከዛ የራሱንም በራሱ አንደበት ደግሞ ትሰማላችሁ። በህመም ሳለው ተጨንቃችሁና ዱዓ ስታደርጉልኝ እንዲሁም ጸሎት ስታደርጉልኝ ነበራችሁ መላው ኢትዮጵያ ወንድም እህቶች ሁሉ እጅግ ክብር ይስጥልን። አላህ ብድራችሁን ይክፈላችሁ። አላህ ሱብሐነሁ ወተዓላ ጀዛችሁን ይክፈላችሁ። በተጨማሪ እንዲሁም ደግሞ ከማህበረሰብ ውጭም ደግሞ በኢትዮ ጠቢብ ሆስፒታል ለተደረገላችሁ ሰጥታቸው ላደረጉለት ነገር ሁሉ እንክብካቤ፣ ህክምና ለዶክተሮቹ፣ እና አጠቃላይ እዛ ጋ ላሉ ሰራተኞች ታላቅ ፍቅሩንና እና ታላቅ ምስጋናውንም በዚሁ አያይዞ ተናግሯል ና በመጨረሻም ደግሞ አሁን ደህናነኝ ነኝ ከሆስፒታል ወጥቻለሁ ወደ ቤቴ ገብቻለሁ ብሏል። አልሐምዱላህ ረብልአለሚን ከራሱ አንደበት ደግሞ የሚያስተላለፈውን መልእክት አሰማችሁ፣ እናመለሳለሁ። ቪዲዮውን ተከታተሉት። አልሐምዱሊላሂ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም የተከበራችሁ ወንድሞች አባት እናቶች በሁሉም ቦታ ላይ የምትገኙ ባለፉት ቅናቶች በነበረኝ የጤና እክል ተጨንቃችሁ ከሁሉም ዓለም ድዋ ስታረጉ መልእክቶቻችሁን ስታስተላልፉ የነበራችሁ ነ ዛሬ በአላህ ስለመዛለ ቅናችሁ ወዳሉ አልሐምዱሊላህ ከሆስፒታል ወጥቼ ዛሬ በተሻለ ጤንነት ላይ ይገኛሉ። ሁላችሁንም እንግዲህ ስለጭንቀታችሁ፣ ስለድዋችሁ፣ ስለአደረጋችሁት ነገር ሁሉ አላህ የተሻለ ነገር የተሻለ ደረጃ እንዲሰጣችሁ። እንግዲህ ዱንያ የሆነ ባህሪ ሁላችንን በተለያዩ ምዕራፎች ውስጥ እናልፋለን። ከመሰበር ከማዘን፣ ከክፉ ነገሮች ሁሉ በእናንተን በቤተሰቦቻችሁ ላይ አላህ እንዳይደርስ፣ አላህ ይጠብቃችሁ። መልካሙን ነገር ሁሉ አስባለሁ፣ ዶ አደርጋለሁ። በዚህ ሂደት ውስጥ በተለይ ተጠቢ ሆስፒታል ባለቤት እንዲሁም ደግሞ ዶክተሮቹና ነርሶቹ የነበራን ቆይታ ላይ በልዩ ሁኔታ ያደረጋችሁት ህክምና አገራችን ላይ በዚህ ልክ በዚህ ደረጃ እንደዚህ የተደራጀና በጣም በሚገርም ሁኔታ ያለ ሆስፒታል ውስጥ በልዩ ሁኔታ ያደረጋችሁልን ህክምና አሁንም በራሴና ቤተሰቤ ስም ላመሰግናችሁ እወዳለሁ። ለእኔ ትልቅ ትምህርት ያየሁበትና በጣም የሚገርም ነገር ያገኘሁበት ነበር። አላህ ይዛችሁን ይክፈላችሁላችሁንም ዛሬ ላይ አልሐምዱሊላህ በተሻለ ጤንነት ላይ ስለምገኝ ለሁሉም ላደረጋችሁት ነበር ሁሉ ዛሬም ደግሜ ደጋግሜ በአላህ ስም ላመሰግናችሁ እወዳለሁ። አመሰግናለሁ። ሰላሙ አሌይኩም ወረሕመቱላሂ ወበረካቱ። ሰላም ወረሕመቱላሂ ወበረካቱ እና ተመልካቾቼ እንደሰማችሁት ነው። ያው በፊት ለፊት ራሱን ቁጭ ብሎ ቪዲዮ ቀርሶ ያለበትን ሁኔታ ተመልክታችኋል። በጣም በጣም ብዙዎቻችን ልብ አዝነን ነበረ ያው ብቻ እንደዚህ አይነት ለኡማው የሚጠቅሙ ለማው የሚያገለግሉ ለኡማው ግንባር ቀደም የሆኑ ሰዎች ሲታመሙብን እኛም ጭምር ነው የምንታመመውና በጣም አዝነን ነበረ። ሱማ አልሐምድላ ያው አንዳንድ በሽታዎች በሚመጡ ጊዜ የወንጀል ወንጀላችን ሲራገፍልን ነው ወንጀላችን ሲሚረን ነውና አልሐምድላ፣ አታምጠው አይባልም እና ያመጣውን ነገር ብቻ በራሱ ማንሳቱ ዋፊያ ማድረጉ ትልቅ ነገር ነው። ሱማ በዚህ ሁኔታ ስላየ ነው። ሀቂቀትን በጣም ደስ ብሎኛል። በባለፈው አሁን የትንሽ የህመም አጋጥሞታል በተባለ ጊዜ እሱ ኮሜንት ሰር ያየሁት ወረቢ በቃ አጃይባ የሚባል ነው። ለካ ከጫፍ እስከ ጫፍ ሁሉም ልብ ውስጥ አለ። ገባችሁ በእርግጥ ልብ ውስጥ እንዴት ይኖራል ምናምን ተጠራጥሬ ሳይሆን በቃ ጭራሽ እሱ የሆነ ነገር ቢሆን ኡማው ምን ሊሆን ነው በቃ ይህን ያህል ተስፋ የተጣለበት ኡስታዝ ነው እና አላህ ስብሃነ ወተዓላ ረጅም እድሜ ይስጠው በጣም ብዙ ልቤን የሰበረኝ ኮሜንቶችን አይቻለሁ እና አንዱ ምን እንዳለ ታውቃላችሁ ያረቢ የኔን እድሜ ቀንሰ ለኡስታዝ እድሜ ጨምርለት ሁሉ የሚሉ እንደዚህ አይነት ምኞቶችን የሚመኙ ነበሩ እንዲሁም እንዳልኳችሁ ጫማውን ለማንጠለክ ነው በቃ ይሆናል አይደል፣ የምትሳሱለት ሰው ትንሽም ህመም ሲያጋጥመው በቃ የሚሞት የሚመስላችሁ ነገር አለ። ብቻ አልሐምዱሊላህ፣ አላህ ደግሞ አፍያ ሰጥቶት እንደዚህ ቁጭ ብሎ ያው እንደዛ ለተጨነቃችሁልኝ ሰዎች ይሄውላችሁ ደህና ነኝ ከሙስተሽፋ ወጥቼ ሙስተሽፋ አረብኛ ገባው ከሆስፒታል ወጥቼ ወደ ቤት ገብቻለሁ፣ ና ያለሁበት ሁኔታ ይሄን ይመስላል። አሁን በጥሮ ሁኔታ ላይ እገኛለሁ ብሏል። እሱም አልሐምዱላ ይሄም ትልቅ ምስጋና ለአላህ ይገባው። አልሐምዱላህ፣ በዚህ መልኩ ማየታችን ሀቂቀተን በጣም ደስ ብሎኛል። እንኳን እንደዚህ ከባድ የሆነ ህመም ይቅርና ትንሽዬ ህመም ራሱ እንዲያጋጥማቸው አንፈልግም የእኛ ኡስታዞች የእኛ ምን ልበል ሀቂቀተን ብዙ ዋጋ የከፈሉ ብዙ ነገር የወጡ የወረዱ ብዙ ነገር የደረሰባቸው ብዙ ነገር ተቋቁመው ኡማውን እዚህ ደረጃ ለማድረስ ብዙ ነገር የረፉ ብዙ ውጣ ውረድ የወረዱ ብዙ ነገር የደረሰባቸው ኡስታዞቻችን ናቸው። ይሄ ተወርቶ የሚያልቅ እኔ አውርቼ የምንጨርሰው ነገር አይደለም። የሚያቅ ያቀዋልና ምንም ነገር እንዳይነካቸው አላህ በአፊያ በጤና ረጅም እድሜ ሰጥቶ ረጅም አመት ያቆይልን። አላህ ሙሉ አፊያ ሰጥቶ አሁንም ያሁ ለኡማው ጠቃሚ እያደርግህ ለተጨነቃችሁ በሙሉ እቺን መልእክት ያስተላልፋትን ወደ እናንተ ላስተላልፍ ብዬ ነው። ውዶችዬ ደግሞ ብዙ የተጨነቁ ሰዎች ስላሉ ቪዲዮን ሼር እያደረጋችሁ አሁን በጤና ጤናው አልሐምዱሊላህ ለውጥ አግኝቶ ወደ ቤቱ መመለሱንና አሁን በጥሩ ሁኔታ ላይ እንዳለ ያስተላልፈውን መልእክት ለተጨነቁ ሰዎች እንድታደርሱ በዚህ አጋጣሚ ጠይቃችኋለሁ እና እቺን አጠር ያለች መልእክት ላስተላልፍላችሁ ብዬ ነው። አመሰግናለሁ። እኔም ቤተሰቦች ጭምር ስላስጨነቅኳችሁ ያለውን ነገር ህመሙን ስሰማ እኔም ደንቄ ዱዓ እንድታደርጉለት ቪዲዮ ሰርቼ የነበረ እና ደግሞ ይህንን የሰሙ ሰዎች ብዙዎቹ ቅድም እንዳልኳችሁ አዝኗልና አሁን ደግሞ ጤንነቱን ሁኔታ ደግሞ በጥሩ ሁኔታ መኖሩን እንድታሳውቁ ብዬ ነው። አመሰግናለሁ ውዶች። የቪዲዮን ሼር አድርጉት። ሰላም አሌይኩም